ብላ። ቤተሰቡ እየተበጠበጠ ነው። በግልጽ ተናገራቸው። አዎ፣ ምናሴን ለብቻ አድርጎ ሰነዘኝ ነው ያለው። ምን እያለ አሴት ነሽ አይደለሽም ብሎ እየተጨቃጨቀ ነው። እና ምን አልሽ? እንደ የምን ልለው እችላለሁ? አክስቴ፣ አዎ አሴት ነኝ ያልኩት። ጥሩ አደረግሽ፣ ጎሽ የኔ ልጅ። ግን እስከ መቼ ነው እንደዚህ? እሷ ምንም አለ የሜላትን ሁኔታ አይቼ ምን ማድረግ እንዳለብን እንማከራለን። ከዚህ ቤት አይደለም ከአዲስ አበባ ነው ነቅዬ የምጠናት። ለማባረር ማ ወር መጠበቅ ለምን አስፈለገ? እነ ሰላም ምን ማለት ነው? ለምን መጣሽ ማለት እንደዚህ የሆነሽ እያየሁሽ። ሰላሚ ሀኒዬ፣ ተረጋጊ። እስኪ ለምት እንዲ መጣሽው? ቆይ እስኪ ያውቃል። ቆይ ገ እስከ መቼ ነው እንደዚህ ድብቅ ሆነሽ የምትሰልቂው? ሀኒዬ፣ ድብቅ ለምን ፈልጌ ሳይሆን ነገሩ እንዴት እንደምነግርሽ በጣም ግራ ገብቶኛል። ተረፍኩ ታሪክ እኮ የአንቺ አይደለም ግን ላይ ባለው ውስጥ ከዚህ በኋላ እንደዚህ በቀላሉ ምን ሸብር ነው ይሆናል። በወይዘሮ ሜላት ሀብትና ንብረት የሚቀኑት ወይዘሮ ባዩሽ እንዴት አድርገው እርግብን ልጅ አስመስለው ንብረታቸውን መንጠቅ እንደሚፈልጉ ሲያወጡ ሲያወርዱ ሰንብተዋል። ምንም እንኳን የዲ ኤን ኤ ምርመራ ይደረግ ቢባልም ወይዘሮ ባዮሽ ግን የተማመኑበት ስላላቸው እንዲደረግ እንደውም ግፊታቸው በከፍተኛ ሁኔታ ጨምሯል። በዚህ ሁኔታ ሳይታሰብ ከውጭ ሀገር የነሀና አባት ተከስቷል። የነሀና አባትም እንዳያት ነበረ ልጄነሽ በማለት አቅፎ የሳማትና ፍቅር የሰጣት ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። እንደውም ልጄ ሀና ናት እንጂ እርግብ አትመስለኝም በማለት ለወይዘሮ ሜላትም በእርግጠኛ ሀና ልጃቸው እንደሆነች ለወይዘሮ ሜላት ነግረዋታል። ወይዘሮ ሜላት ግን ሀና ሀብት ንብረቴን በመፈለግ የፈጠረችው ተንኮል እንጂ በትክክልም ሀና የኔ ልጅ አይደለችም፣ ልጄ እርግብ እንጂ ሀናን አላውቃትም በማለት አሁንም በክርክር ላይ ናቸው። አቶ መስፍኔ ግን ልጃቸው ሀና እንደሆነች ውስጣቸው ስለነገራቸው ምን ችግር አለው ታዲያ በምርመራ ይረጋገጣል በማለት አሁንም መመርመር እንዳለባቸው አበክረው ተናግረዋል። ብቻ የአቶ መስፍኔ ወደ ቤት መምጣት ነገሮች እንዲቀያየሩ አድርጓቸዋል። ሰላም ጤና ይስጥልን ወደ ቻናል የቤተሰቦች እንደምናላችሁ በያላችሁበት በት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል አርባአራት ካየናቸው ውስጥ አጠር አድርጌ ለማቅረብ ሞክራለውኝ። እንግዲህ እርግብና ባዩሽ በተመካከሉት መሰረት የወይዘሮ ሜላት የጓደኛዋን ንብረት እንዴት አድርጋ የግሏ ማድረግ እንደምትፈልግ እያወጣችና እያወረደች ነው። በዶክተሩም ተማምናለች። ምርመራው ይደረግ በማለት በግፊት ላይ ናት። ነገር ግን ወይዘሮ ሜላት እርግብት ልጇ አድርጋ ሀናን እንዳጭበርባሪ ንብረታቸውን ስለፈለገች እንደዚህ አይነት ነገር እንደፈጠረች አድርገው እንዲያስቡ አድርጓቸዋል። ታዲያ ወይዘሮ ሜላት ሀናን ፊት እንደነፈጓት የተመለከቱት ወይዘሮ ባዩሽም የልብ ልብ ተሰምቷቸዋል። ያሰብኩት ተሳክቶልኛል፣ በቃ እኔም ይህን ነበር የምፈልገው፣ እዚህ ልክ ካመንሽልኝ ምን እፈልጋለሁ እያሉ ይገኛሉ። የዲኤንኤ ምርመራ እርግብን ቢያስፈራትም ወይዘሮ ባዮች ግን የተማመኑበት ነገር አለ። ብቻ እስካሁን ምርመራው መደረጉ ላንችም ቢሆን ጥሩ ነው በማለት ምርመራው እንዲደረግ ወይዘሮ ሜላትንም እያበረታቷት ይገኛሉ። የወይዘሮ ሜላት ልጆችም ሀናን እጅግ አድርገው ይወዷታል። ምንም እንኳን ደማን ታድጋ ሕይወቷን እያተረፈቻት ብትሆንም አና ሙሉ በሙሉ ታሪኳን እርግብ እንደዘረፈቻትና የጠፋችው ሀሴት እሷ እንደሆነች ከነገረቻቸው በኋላ ምርመራ እንዲያደርጉ ግፊት እያደረጉ ይገኛሉ። ታዲያ ወይዘሮ ሜላትም ምንም እንኳን ደስተኛ ባይሆኑም የልጆቻቸውን ፍቃድ ለማድረስ ሲሉ በጉዳዩ ተስማምተዋል። ታዲያ ምርመራውን ሊያደርጉም ተቀጣጥረው ሲያበቁ ሀና አባቷ ስለታመመባት ሆስፒታል ነበር ያሳለፈችው። ይሄ ነገር በትክክልም እያጭበረበረቻቸው እንደሆነና አውቃ እንዲስተጓጎል እንዳደረገች በንዴትና በቁጣ ይናገራሉ። ታዲያ የስራ ቦታ ብላ ወደነ ወይዘሮ ሜላት ቤት ስትመለስ የጠበቃት ነገር ነበረ። አውቀሽ እያጭበረበርሽ እንደሆነ ተረድቸዋለሁ። ይኸው እውነታ ቢኖርሽ ኑሮ በቀጠሮ ሰዓትሽ ባላሳለፍሽ ነበረ። ከዚህ በኋላ ልጅ ነኝ እያልሽ የምትፈጥሪውን ትርክት ልታቆሚ ይገባል። ከልጆቼ ጋርም ሰላም ነሳሽኝ በማለት ይጮሁባታል። አንየም ስላረፈደችበትና የቀጠሮ ሰዓቱን ስላሳለፈችበት ጉዳይ ለማስረዳት ብትሞክርም ወይዘሮ ሜላት ግን መስሚያ ጥጥ ነው ያሉ ይመስላሉ። ብቻ ምን እንደጋረደባቸው ባይታወቅም ሙሉ በሙሉ እርግብን ልጅ ሀናን አጭበርባሪ አድርገው ተቀብለዋታል። እንግዲህ ቤተሰቡ በዚህ ትርምስ ምስ ሆኖ ሳለ ነው አባት ሳይታሰብ ከውጭ ሀገር ከተፍ ያለው ታዲያ መምጣቱ ሁሉንም ቤተሰብ ሰርፕራይዝ አድርጎታል ልጆች እንዴት መጣህ እያሉ በጥያቄ ቢያጣድፉትም በተፈጠረው ችግር ከጎናቸው ሊሆን እንደመጣም ይናገራል ወይዘሮ ሜላትም እንዴት ሳትነግረኝ በዚህ ልክ ታስደነግጠኛለህ የኔ መምጣት ምን ሊገርምሽ ይችላል እንደዚህ ስትቸገሪ ከጎንሽ ልቆም ይገባል በማለትም እየነገሯቸው ይገኛሉ ታዲያ የአቶ መስፍኔ ወደ ቤት መከሰት ለልጆቻቸው ብስራት ቢሆንም ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። ከበር እንደ ገቡ የተቀበለቻቸውን ሀና ልጄ በማለት ሲስማትም ተደብቃ ትመለከት ነበረ። ታዲያ የልጅና የአባት ስሜት እየተሰማቸው ሁለቱ በመገረም አባቷን ስትመለከተው ነበር። ሀንዬ ይህ ነገር በጣም አስደስቷታል። ወይዘሮ ሜላት ልጅ አይደለሽም በማለት የሚገፈትሯት ሀና በአባቷ በኩል ግን ልጅ እንደሆነች ተቀባይነትን አግኝታለች። ልጅ ግን በመገረም ስትመለከታቸው ነበረ። ታዲያ ምንም ግርብ የለሽ ከ16 ዓመት በኋላ ነውና ያገኘሁሽ ምንም አይደንቀኝም በማለትም ሙሉ በሙሉ ተቀብለዋታል። እርግብን ግን ወዲያው እንዳዩ ነበረ ወይዘሮ ሚላት ሰራተኛ መቅጠር ትችላለች በማለት ሰራተኛቸው እንደሆነች ያናገሯት፣ ለገንዘብ ብለሽ ያልሆነ ወንጀል ባትሰሪ ጥሩ ነው ለማንኛውም አንቺ ወጣት ነሽ፣ ገንዘብ አጓጉቶሽ አሁን እየሄድሽበት ያለሽው መንገድ በጣም ስህተት ነው፣ ገደል ይከትሻልም በማለት እየመከሯት ነበር። እርግብም እንደማታውቅ በመሆን ስለምን እያወሩ እንደሆነ አላውቅም በማለት ሸመጠጠች። አቶ መስፍኔም ህመምተኛ አባት እንዳሉች ሰምቻለሁኝ፣ ለሳቸው ብለሽ እንደዚህ አይነት ወንጀል እንደምትሰሪም አውቃለሁ በማለት ይናገሯታል። እርግብም አቶ መስፍኔ ስለምን ጉዳይ እያወሩ እንደሆነ እንዳልገባት አድርጋ ትመልሳለች። እርግብ ሀና በምናሴና በስላም ፊት ምን ያህል ተቀባይነትና በልባቸው ውስጥ እንዳለች ጠንቅቀ የምታውቀው ከነሱ ህይወት እንዴት አድርጋ ምንጠል እንዳለባት እያወጣችና እያወረደች ነው። ታዲያ የሰላም አባትም ሆነ ሰላም ሀና ስለሰጠቻት ደም ሲያወሩ ስለሰማች ስለ ደም መስጠት ደጋግማችሁ የምታወሩት ምን አዲስ ነገር አለው በማለት ጉዳዩን ለማቅለል እየሞከረች ነበረ። ሰላም ግን የእሷ የደም አይነት በቀላሉ ማግኘት እንደማይቻልና በማን ሰጥታ ህይወቷን ስለታደገቻት እያመሰገነቻትና በጣም መልካም ልጅ እንደሆነች እየገለጸችላት ነበረ። ታዲያ ደጋግማ የምትጠይቀው ጥያቄ ከኔና ከሀና ማንን ትወጃለሽ የሚለው ጥያቄዋ ነው። ከዚህ በፊትም እንደጠየቀቻት ሀናን በጣም ከልቧ እንደምትወዳት ገልጻላት ነበረ። ዛሬም ቢሆን እህትሽ ማን ቢሆን ትፈልጊያለሽ በማለትም ጠይቃት ነበረ። ሰላምም ሀንዬ እንደሆነች ምርጫዋ ትናገራለች። በዚህ የተናደደችው እርግብም እኔንስ አትወጪኝም ማለት ነው? እያለች በጥያቄ እያጣደፈቻት ነበረ። ሰላምን ምርጫሽን ተናገር ያልሽኝ፣ በቃ ምርጬን የነገርኩሽ፣ ከዚህ በኋላ አትጨቅጭቄኝ በማለት ትጣት ለመውጣት ተገዳለች። ሀና ከቁም ሳጥን እቃ ፈለጋ ላይ ናት። ድንገት የተከሰተችባት እርግብም ታስደነግጣታለች። አንቺ፣ ይሄ ሌባ መልሽ፣ አልተወሽም ማለት ነው? ምን እያደረግሽ ነው? በማለት ሀናን ታስደነግጣታለች። ሃናም የደነገጠችው ድንገት ስለገባችባት እንጂ ንጽህናዋን ስለምታውቅ በራስ መተማመን ነበረ ስታናግራት የነበረው። እሷም ይህንን ከሆነ የፈለግሽው ይሄ ታሪክ የኔ ነው በማለት በምን አይነት ሁኔታ እንደወሰደችው ባይታወቅም መስቀልና ፎቶግራፏን ታሳያታለች። ይሄ እኮ የኔ ታሪክ እንጂ ያንቺ ታሪክ አይደለም አለቻት። ሞኝኖሽ ወይ ታሪኬን ካልሆነ ቦታ የማስቀምጠው እርግብም የያዘችው ፎቶግራፍና መስቀሉ የእሷ እንደሆነ ትክዳታለች ለሀና። ሀናም አፍሽ ሐሰት ቢናገርም እውነታውን ግን ልብሽ አውቀዋል። አሁን ይህንን ብታደርጊ ነገ በምርመራ ይረጋገጣል በማለት ሀና በራስ መተማመን እየመለሰችላት ነበረ። ወይዘሮ ሜላትም በሀና ላይ ፊታቸውን ካዞሩ ዋል አደር ብለዋል። በተለይ አሁንማ ቤት እያስተካከለች ለምን ወደ ቤትሽ አትሄጅም? እስካሁን ለምን ቆየሽ? በማለት ባቷ ከአቶ መስፍኔ መካከል እየነቀፏትና እዛ መቆየት እንደሌለባት እየነገሯት ነበረ። አቶ መስፍኔም ነገ ልጅሽ ብትሆን ይቆጭሻል፣ ለምትናገሪው ነገር ማስተካከል አለብሽ። ወይዘሮ ሜላትም ልጃቸው እርግብ እንደሆነች እንጂ ሀና ልጃቸው እንዳልሆነች ይናገራሉ። እሺ ልጅሽ ሆና ባትገኝም ልታከብሪያት ግን ግድ ይልሻል በማለት አቶ መስፍኔም ወይዘሮ ሜላትን ተናግሯቸዋል። አቶ መስፍኔ ሁለቱንም ልጆች በመጠየቅ አንዳንድ ነገር ማወቅ ስለፈለጉ ሀናን አርግብን ቁጭ አድርገው ሲያናግሯቸው ነበረ። ትክክለኛውን ነገር ለማወቅ ይረዳቸው ዘንድ ሁለታቸውንም አንዳንድ ጥያቄዎች እየጠየቋቸው ነበረ። በተለይ ሀና ወደዛ ቤት የገባችበት ምክንያት ምን ሊሆን ይችላል? ገንዘብ ፈልገሽ ነው አይደለ? አባትሽን ለማሳከም ከዚህ መምጣት አይጠበቅብሽም ነበር በማለት ጠይቀዋታል። ሀናም ልጅ ነኝ ያለችበት ምክንያት ገንዘብ ፍለጋ ሳይሆን በትክክልም ልጃቸው እንደሆነች ትናገራለች። ምርመራውን ቢሆን እውነታውን እንድታውቁ ይረዳችሁ ከሆነ እንጂ በህይወቴ ግን አንዳችም ለውጥ አያመጣም። አባቴ በጣም ጥሩ ሰውና ደግ ነው። ሰው ሁሉ ይወደዋል፣ ለሌሎችም ይተርፋል። በማለት አቶ ኖላዊን እያመሰገነችና ወደ እሳቸው መሄድ እንዳለባት በቁጣ ነበረ እየተናገረቻቸው እርግብም ስለ ሀና አባት ለመተረክ ምን ይህን ያህል ጊዜ ያስፈልጋል በማለት በንዴት ስትንጨረጨር ነበር እየተመለከትናት። እንግዲህ ኖላዊ ክፍል አርባ አራት ከተመለከትናቸው ውስጥ ዋና ዋናዎቹ እነዚህ ናቸው። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ። በወይዘሮ ሜላት ሀብትና ንብረት